ሰብስክራይብ እያደረጋችሁ ቤተሰቡ ሆነ ባሮች እና ቻናል በሙሉ ላችሁን ቪዲዮ በላይክ እንጀምራለን። ለእስላሞች ቻናል ላይክ መስጠት የለም። ቀጣው ለዛሬ ቪዲዮ ኖ ዛሬ ምርጥ ለቢዝቱም ኢላ ቀሊላ ለው አንኩም ኩንቱም ታለሙ ቪዲዮስ ተዘጋጅተዋል። ወደ መጀመሪያ ቪዲዮስ ታጫዋል። አልሐምዱላም የሁለት ሃይማኖታዊ መጽሐፍትን ቁርአንና መጽሐፍ ቅዱስን ቀደዋል። ኢትዮጵያ ውስጥ ካሉ ለህግ ይቅረቡ፣ ውጭ ሀገርም ካሉ ባሉበት ሀገር ኮሚኒቲ ለህግ መቅረብ አለባቸው። ይህ መሆን ሲገባው ክርስቲያን ወገኖቻችን ነጥለው አይ መጽሐፍ ቅዱስ እንደዚህ ሆነ እያሉ እስልምና እንደዚህ ነው ሲሉ ነበረ። በመጀመሪያ አንድ ሙስሊም በክርስትና ላይ ጥፋት ካጠፋ ለህግ አቅርቡት፣ ካገኛችሁትም ደብድቡት፣ አፍንጫውን ስበሩት። እኛ ተቋም ተነካ ብለን አንልም። እኛ ሙስሊሞች ነን፣ የአእምሮ ባለቤቶች ነን። ተግባብተናል። ጥፋተኛን ጥፋተኛ እንላለን። ጥፋት የሌለበትን ግን አሳልፈን አንሰጥም። ጥፋት ያለበትን እኛው ራሳችንን ለህግ አሳልፈን የምንሰጠው በመሆኑም ያ መጽሐፍ ቅዱስ ሲያቃጥል የነበረው በሬ ካለበት ቦታ ተፈልጎ ለህግ መሰጠት አለበት። ክርስቲያኖች ፈልጋችሁ በደንብ አርጋችሁ አፍንጫ ሰብራችሁ ደብድቡት። ይው ኃላፊነቱን ሰጥተናችኋል። ሲቀጥል፣ ያቺ ቁራን ያቃጠለችውን ለማችሁንም ተቃውሙ፣ ካለችበት ሀገር ለህግ አቅርቡ። ምንድነው እንደዚህ ዘላለም አለማችሁን ፍርደ ገምድል ከባለፈው አጀንዳ እንኳን ማትማሩ ሁናቸዋል። በጣም የሚያሳዝኑ ግን ክርስቲያን ወገኖቻችን ለምን? ላ ረቢል ዓለሚን ሁላችንም አላህን እያመሰገንን በዚህ በረመዳን እንግዲህ የመጨረሻዎቹ አስር ቀናት በተለይ ደግሞ ዛሬ ሀያ ሰባተኛው ላይ ስለምንገኝ በደንብ በኢባዳ ላይ እንበራታ። ወደ ቀጣይ ቪዲዮ ወስዳችኋለው። ዶክተር አብይ አህመድ ለኦርቶዶክሶች መልዕክቱን አስተላልፏል። ሃይማኖት የሚያስደፍረውን አትንካ ፖለቲከኛውን ደግሞ እረፍ፣ ከፈለግ እዛው ሂድ። የኦርቶዶክስ አባቶች ብዙ ቀርቤ ለማገዝ ሞክሬያለሁ። እዛ ውስጥ ፖለቲካ ዘር ሲቀላቀል ደግሞ የሚያጠፋው ጥፋት አለ። እሱን ትልቅ ተቋም ናት። በውስጧ በጣም ብዙ ሰዎች አሉ፣ የሚያውቁ ሰዎች አሉ። ፈትሸው ሃይማኖት የሚያስደፍረውን አትንካ፣ ፖለቲከኛውን ደግሞ እረፍ፣ ከፈለክ እዛው ሂድ ብሎ መለየት ያስፈልጋል። ኦርቶዶክስን መንካት ኦርቶዶክስን መጉዳት የሚያስብ መንግሥት ካለ ግን መንግሥት መሆን አይችልም። ግማሽ አካሉን ጎድቶ ራሱን በጥብጦ ራሱን ረብሾ ልማት የሚያስብ መንግሥት አይኖርም። በሙስሊሙም እንደዛ ነው። በጴንጤውም እንደዛ ነው። ብዙ አጭበርባሪ ጴንጤ አለ፣ ብዙ አጭበርባሪ ሙስሊም አለ፣ ብዙ አጭበርባሪ ኦርቶዶክስ አለ። ሰው ስለሆነ ነው። ያ መሸፈኛ መደበቂያው ነው። ሰውየው ግን የራሱ ባህሪ ስለሆነ ያ ባህሪውን ይዞ እነዚያን ጠቃሚ ተቋማት ያቆሽሻል። እንደተመለከታችሁት እንግዲህ የእሱ መልእክት በቅርቡ ከተካሄደው ነገር ጋር ይመሳሰላል። እምነቱን በመወከል እንግዲህ የተሳደቡ የነበሩ እስልምናን ያንቋሸሹ ነቢዩ መሀመድ ሳላ ስለም እየተሳደቡ የነበሩ ግለሰቦችን እየተመለከተ ነው። እንግዲህ እምነትን ተሳድበው እምነትን አንቋሸው ሀገራችን ኢትዮጵያ ውስጥ እየኖሩ ለተሳዳቢዎች ጠበቃ የሆኑ ብዙ ኦርቶዶክሳውያን አሉ። ይህ መልእክት ለእናንተ ነው። ወደ ቀጣይ ቪዲዮ ወስዳችኋለው። እንግዲህ የኢፍጣር ፕሮግራም በድጋሚ ተካሂዷል። ከውጭ ሀገር ጊዜጋዎች ጋር ነውሉ ሉ ሉ እንደተመለከታችሁት እንግዲህ ያው በአማራ ድምጽ ሰላትን ሰግዷል የመግሪብን ሰላት ቱርካዊ ይመስለኛል አዘጋጁ እነ ሀጅ ሙፍቲ ቱፋ እንደዚህ ሙስታዝ አቡበከር ሌሎችም ሁሉም ሙስታዞች ተገኝተው ነበር እዚህ ፕሮግራም ላይ እነ ዘመድኩ ነቀለ እንግዲህ ይህንን ሲያዩ በደንብ እንደሚነቅሉ ተስፋ እናደርጋለን እና ወደቀጣይ ቪዲዮ ወስዳችኋለሁ ከትምህርት ቤት አጥር ላይ ስትዘል የነበረችው ሙስሊም ሴት ተማሪ ማሪ ኮመንት ላይ ብዙዎች ብዙ ነገር ብለዋታል፣ ብዙዎች ሰድበዋታል፣ አንቋሸዋታል። ነገር ግን አንዳንድ የተመለከትኳቸው ኮመንቶች ነበሩ። ምንድን ነው የሚለው? የሰላት ሰዓት ደርሶባት መስጊድ በአጥር ዘላ ስለሚከለከል ሰግዳ መታ ሊሆን ይችላል የሚል ኮመንት ተመልክቼ ነበረ። የሙስሊም ሴት ተማሪዎች ላይ እንግዲህ ያው ሙስሊም ያልሆኑ ኩፋሮች ስሟን ለማጥፋት የእነሱን ክፋት ለማጉላት ብዙ ሂደትን ይሄዳሉ። ስለዚህ ይች ሴት እውነትም መስጊድ ሄዳ ሰግዳ መታ ሊሆን ይችላል። አናውቅም። ነገር ግን ሙስሊም ሴት ተማሪዎች ከማንኛውም መጥፎ ነገር ራሳቸውን ልትጠብቁ ይገባል። ምክንያቱም የምትወክሉት አንድ ሙስሊም የሆነችን ሴት ነው። ምክንያቱም ሂጃብ ለብሳችኋል፣ እስልምና መገለጫን አድርጋችኋል። ስለዚህ ጥንቃቄ ልታደርጉ ይገባል። በዚሁ አጋጣሚ መልዕክቴ ማስተላለፍ ፈልጋለሁ። አላህ ይጨምርላችሁ። አላህ ራሳችሁንም እንግዲህ ዲናችሁንም ሀገራችሁንም የምትጠብቁ አድርጋችሁ ነው ብለው ወደ ቀጣይ እወስዳችኋለሁ። ከኢቤስ ቲቪ ጋር እንግዲህ ሰሞኑን በጣም ሰጣገባ እየተገባ ይገኛል። በዚህች እህታችን ምክንያት፣ ወገናችን ምክንያት ይቅርታ ይቺ ሴት እንግዲህ ትልቅ የሆነ በደል ተፈጽሞባት ታሪኳን በኢቢኤስ ላይ አጋርታን ነበረ። ብዙዎቻችንም ልባችን ተሰብሯል። ያንን ነገር በማየታችን እንግዲህ እጅግ በጣም አዝነን ሀገራችን ውስጥ እንደዚያን ነገር በመመልከታችንም በጣም ተከፍተን ነበር። እንግዲህ ኢቢኤስ ቲቪ ተጨማሪ ነገርን በማድረግ የእሷን ቪዲዮ በማጥፋት የተመረቀችበት የተማረችበት የነበረችውን ዩኒቨርሲቲም እንግዲህ ባለመጥቀስ ብዙ የሆኑ ነገሮችን በደል በሷ ላይ ሰርቶባት ነበር። የደምቢ ዶሎ ዩኒቨርሲቲ ኢቢኤስ ቲቪ ባቀረባት እቺ ግለሰብ ላይ በቪዲዮ ቀርቦ ምላሹ ሰጥቷል። አድምጡት። በጣም የሚያሳዝን የሚደንቅ ሰው ባልተጣራ ወሬ በሌለው መረጃ አንደኛ ይሄ ተቋም፣ ይሄ የቴሌቪዥን ጣቢያ መረጃም ከዛም ከዚህም ወስዶ እውነትም ማውጣት ነው የሚዲያ ሚና። አሁን እነሱ ያደረጉት ቀጥታ ልጅቷን እንዴት እንዳገኙ ማላክም? ማን እንዳመጣላቸው ምንም የተናገሩት ነገር የለም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 ሰዎች ኮሚኒቲ መካከል መጠራቀር እንዲፈጠር ሌላው ብሔር አንዱን እንዲጠራቀር የማድረግ አንዱ ተማሪ እዛ ሄዶ ነው እንዴታገተው እንዲህ ሆኖ ብሎ አንዱ አንዱ ላይ ለማነሳሳት ካለ ምንም አላማ የለውም። ትርፍም የለውም። ምን ያስተምራል? አሁን እንዲህ አይነት መረጃ አንደኛ ያልተጣራ እዚህ ያለው ማህበረሰብ የማይወክል አሁን ለሚዱሎ አካባቢ ያለው ማህበረሰብ የዩኒቨርሲቲ ማህበረሰብን ጨምሮ ምንም በማያቅ መልኩ ምንም መረጃ በሌለው የእሱ ተማሪ ባልሆነን ሰው እንዲህ ስሙ ተነስቶ እንዲህ አይነት ሰው ኢትዮጵያ ውስጥ አለ ወይ ብሎ ነው ሲደነቁ የነበረው። ምን ማለት ነው? ይሄ ምን ይፈጥራል ኮሚኒቲ ማከል ውስጥ ነገ ምንድን ነው የሚፈጠረው? በዚህ በተነሳ ግጭት ይፈጠም ምንድን ነው የሚዲያ የሚጠቀሙ የሚዲያ ሚናስ ይሄ ነው ወይ መሆን ያለበት? ስለዚህ እኛ ያየነው ተማሪዋ ቶታሊ ከደምቢዶሎ ዩኒቨርሲቲ ጋር ምንም ምንም ግንኙነት የላትም። የእኛ ተማሪም አይደለችም። ሌላም ቼክ አድርገናል። ፋርማሲ ተማሪ ውስጥ እንደዚያ የሚባል ተማሪ የለም። ሁለት ሴቶች ናቸው ያሉት። ሌላ ዲፓርትመንት ትሆን ብለን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 ጀመር ኢቢኤስ ቴሌቪዥን በዚች ግለሰብ ጉዳይ ይቅርታ ቢጠይቅን መልሶ የይቅርታ መግለጫው አንስቶታል። መግለጫው በአጭሩ ልንገራችሁም። ብርቱካን ተመስገን ደረሰብኝ ባለችው ጾታዊ ጥቃት ከትምህርት ገበታዋ ተለይታ በወጣትነቷ የወለደችው ልጇንም ለማሳደግ አቅም የሌላት መሆኑ በመግለጽ ድጋፍ እንዲደረግላት ተማጽና ወደ ጣቢያችን በአካል በመምጣት በሀዘንና በንባ ችግሯን ገልጻልን ነበር። ይህም በሴቶች ላይ እየደረሰ ባለው ጾታዊ ጥቃትና በዚህም ህይወታቸው መራራ የሆነባቸው እህቶችና እናቶች በመርዳት ላይም በአተኮረው አላማ በመነሳት ይህም ፕሮግራም ወደ ተመልካቾች ለማድረስ ሞክረናል። ሆኖም ፕሮግራሙ ከተሰራጨ በኋላ ም ኢሞራላዊ በሆነ መልኩ ይህን የሰብአዊ ተግባር ያለውን ፕሮግራም አሳስቶ በመጠቀም እኛንም ሆነ ተመልካቾች በረቀቀ መንገድ በማዛባት የተሳሳተ መረጃ እንድናቀርብ እየተሰራ እንደሆነም ከስርጭቱ በኋላ በወጡ መረጃዎች ለመረዳት ችለናል። ታዲያም ኢቢኤስ ቴሌቪዥን ጉዳዩ በጥልቀት እየመረመረ እንደሚገኝም በወጣው መግለጫ ላይ ለመመልከት ችያለሁ። ይህ ስህተት እንዲፈጠር ክፍተት የፈጠረ አካል ተገቢው ህጋዊ እርምጃ እንዲወስድም ጣቢያችን ከህግ አካላት ጋር ይተባበራል በማለት የኢቢኤስ ማኔጅመንት ያወጣው መግለጫ ምርጫ ያሳያል። ለተጨማሪ መረጃዎች የፕላስ ምልክቷ በመንካት ፎሎ በማድረግ በተሰሚ ሆኑ ምርጫዎችን እንዳጠናቀርኩላችሁ እንደተመለከታችሁት እንግዲህ የሆነ ችግር አለ ማለት ነው። መሀል ላይ የሆነ የተፈጠረ ችግር አለ ከሆነ አካል ጋራ ያ ችግር ምን እንደሆነ እንግዲህ ያው ወደፊት ምን መለከት ይሆናል ብዬ አስባለሁ። የአንድን ሰው መፍት የማይከበርበት ሀገር ሀገራችን ኢትዮጵያ የሆነ ይገኛል። አላህ ስብሐነ ወተዓላ ሰላሙን ፍትሑን ያስፍንልን። እጅግ በጣም ይደብራል። ብዙ የሆኑ ወንጀል የተሰራባቸው ሰዎች ፍትህን እያገኙ አይደለም። በተለይ ደግሞ ሴት ህጻናት፣ ሴት እህቶቻችን ላይ ብዙ ግድያ፣ የመደፈር ብዙ ጭቆና፣ ሀሲድ እስከ መደፋት ድረስ የደረሰባቸው እህቶቻችን፣ ወገኖቻችን፣ ህጻናት እንግዲህ ፍትህን እያገኙ አይደለም። አላህ ሱብሓነ ወተዓላ ፍትህን ለሚገባው ፍትህን ይስጥ እያልኩኝ ወረቀጣ ይወስዳቸኋል። እኛ ሰላት ስንሰግድ ያጀማ ሰላትን እኮ ምንሰግደው ሰላትን ቶሎ ሰግዶ ለመገላገል አይደለም። አንዳንዶቻችን ቆያ አንዴ ለስገድና ልገላገል አይነት ነገር እናወራልና አንዳንድ እንደዛ አለ። ሰላትን የምንሰግደው ሰላትን ሰግደን የዱንያን ችግሮቻችን በሰላት ለመገላገል እንጂ ሰላትን ሰግዶ ከሰላት ለመገላገል አይደለም። ነቢያችን ለሰላት ሰላም ከዱንያ አምና ምም ትንሽ ይሆናለ አንተን ሲላቸው ወደ ሰላት ነበረ የሚሮጡት የእኛ ደግሞ በጣም ያሳዘናል። አም እውነቱን ለመናገር ይህ በጣም ወሳኝ ነጥብ ነው። ሰላት ስንሰግድ በጣም እናፈጣጥንዋለን። መስጊድ ገብተን የሆነ ሰዓት መቀመጥ አንችልም። የዱንያዊ ሀጃ ሊኖርብን ይችላል። ነገር ግን አላስፈላጊ ለሆነ ነገር ፈጣጥነን ከመስጊድ ምንወጣ ፈጣጥነን ሰላታችን የምንጨርስ ሰዎች አለን። ሰላትን ምንሰግደው በቃ የሆነ አላህ ስለሚቀጣን ብቻ ብለን ለማፈጣጠን ቶሎት ለመገላገል የምንሰግድ ሰዎች አለን። ያ መሆን የለበትም ነው። ሰላት እንግዲህ ከዱንያዊ ጭንቀት ለመገላገል ከአላህ ስብሐነ ተዓላ ጋር የምንወያይበት የምናውራበት፣ ሱጁድ ላይ ተደፍተን ከአላህ ጋር የምንቀራረበት ቦታ ነው። ስለዚህ እንደ ቀላል ነገር አትሲዩት። ቀስ እያላችሁ ውሹዋችሁን አስተካክሉ። ያው የሰው ልጆች ነን፣ ብዙ ሀሳብ ይኖርብናል። ሰላት ውስጥ ደግሞ የሚገራረም ሀሳብ ነው የሚመጣልን፣ የረሳነውን እቃ ሁላ እናገኛለን። አንዳንዶቻችን አላህ ያስተካክለን ሁላችንን ማሚንበል የሰዎችን ልብ ለመጠገን ብር ያስፈልገን

የሰዎችን ልብ ለመጠገን ገንዘብ አያስፈልግም። ጥሩ ልብ ነው የሚያስፈልገው፣ ጥሩ አኽላቅ ነው የሚያስፈልገው። የሰዎችን ልብ ለመስበር ሰይፍ አያስፈልግም፣ አንዲት ቃል ትበቃለች። በአንዲት ቃል ሰውን ስብርብር ማድረግ ይቻላል፣ በጥሩ ቃል መጠገን ይቻላል። አንድን ምስኪን የምናሳየው ፈገግታ ለእኛ ምንም ላይመስለን ይችላል፣ ለእሱ ግን እኑን ያሱብለታል ሀቢቢ። በአሁኑ ሰዓት ላይ ብዙዎቻችን የማናቀው ነገር ምላስ የሚሰራውን ስራ። ምላስ ብዙ ችግርን ያመጣል። ብዙ ሰውን ቅስሙን ሰብሮ ቤቱ እንዲቀመጥ ያደርጋል። ኡስታዝ እንደተናገረው ብዙዎች ጀሃነም የሚገቡበት ምክንያት ምላሳቸው ነው። ምላሳችንን ይጠብቅ ይገባል፣ ሰዎችን ከመናቆር፣ ሰዎችን ከማማት፣ ሰዎችን ቅስማቸውን ከመስበር። ስለዚህ መልካም ተናጋሪ እንሆን ወይም ደግሞ ዝም እንበል። ነቢ ስላ ሰለም ብለውናል። ክርስቲያኖች ሙስሊሞችን ሰላም ካላችሁ ጸበል ድጋሚ መቀበል አለባችሁ ወይም መጠመቅ አለባችሁ ያሉ ክርስቲያን ያልሆነውን እንዴት አደርክ፣ እንዴት ዋልክ አትበሉት። እንዴት አደርክ፣ እንዴት ዋልክ የሚል ቢኖር በስራ ወይም በአምልኮቱ አንድ ሆነ ይላል እና ጋይስ ክርስቲያኑ ናችሁ፣ ሙስሊም ወገኖቻችንን እንዴት አደራችሁ ካላችሁ እንደገና መጠመቅ አለባችሁ እያለች ሲማ ያለች ነው። አርሲ ጋይስ የእነሱን እምነት በደንብ አድርገው አላነበቡትም እንጂ ብዙ የጥላቻ ነገር አለበት። አላነበቡትም፣ አያነቡትም። ለዛ ነው እንግዲህ አሁንም ድረስ በሰላም ከነሱ ጋር እየኖርን ያለ ነው፣ እየተግባባን ያለ ነው እንጂ መጽሐፋቸውን ቢያነቡ መጽሐፍ ቅዱስና ሌሎች ከክርስትና ጋር ተያይዘው የወጡ መጽሐፎችን ቢያነቡ። ሀቢቢ ቻው፣ አላህ ይጠብቀን። እንግዲህ ኩፋሮች አይሁዱንም ያንንም ልናቅ ይገባል። እንግዲህ ድዋ እናድርግባቸው ይሻሉ። እኛ ሰውንና ንጥብን አናመልክም ይላል። እኛ ሰው አናመልክም፣ ፍጡር አናመልክም። ቂብላ ፖይንት ኦፍ አዶሬሽን ነው ወይም ደግሞ ዳይሬክሽን ነው። ወደ ካባ ልንሰግድ እንችላለን፣ ለካባ ግን አንሰግድም። ለእና ወደ ይለያያል። ባይብል ላይ ወደ እግሩ ስፍራ ስገዱ ይላል። የእግሩ መረገጫ ስገዱ ይላል። የእግሩ መረገጫ ደግሞ ምድር ናት። ወደ ምድር ሰው ይሰግዳል፣ ግን ለምድር አይሰግድም። ለፈጣሪ ነው የሚሰግደው። እኛ ምንሰግደው ሰማይና ምድርን በመካከላቸው ያለውን ለፈጠረ ለአለማቱ ጌታ ለአላ